ሰላም ሰላም፣ ጤና ይስጥልን። ዋርካው ነኝ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ሚኒልክዝ ዋና ሰብሳቢ። እንግዲህ እንደሚታወቀው ዛሬ ሶስተኛ ቀናችን ነው ማለት ነው። የአርበኛ ሳጂን አደም አባናደው መታሰቢያ የትግል ጉዞ ዛሬም እንደቀጠለ ነው። በዚህ ትግል የአማራ ሕዝብ ለአራት ዓመታት ያለማቋረጥ በብዙ መከራ ውጣ ውረድ ያለፈ ነው። አሁንም ከዛው ያላነሰ ነው ማለት ነው። አሁን የመጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል። ለዚህም እንግዲህ በየቤትህ በየደጃፍህ፣ ምሽጉን ጭሮ በማፈን ፋኖን ትደግፋለህ በማለት ህዝባችንን ከፍተኛ ስቃይ ሲያሰቃይ የነበረው የብልጽግናው መንግስት ዙፋን አስጠባቂ ማለት ነው። እንደሚታወቀው ሰሞኑን በከፍተኛ ድቆሳ ላይ ነው እንደምታዩት ያለው። ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ክፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይህን ትግል ከዚህ ደረጃ ደርሰዋል። አሁን ላይ የያዘውን ትጥቅ ይዞ ሳይወጣ ሲገፍ ሲያሰቃየህ የነበረውን እየያዝክ መታጠቅ አለብህ ማለት ነው። ስትታጠቅ እያመጣህ እያስመዘገብክ የቡድኑን መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለግከውን አንተ እየያዝክ እንድትታገል ወይም መጠበቂያን እንድትይ ስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ምኒልክ እዝ እያደረጋችሁት ያለው ተጋድሎ ለናንተም ከፍ ያለ ሞራን እንዲሁም አጠቃላይ ላፋ ባሃ በሙሉ ልብ የሚያሞቅ ከፍተኛ ተጋድሎእና ትንንቅ ነው እያደረጋችሁ ያላችሁት። እንደሚታወቀው የዛሬ ሶስት ዓመት የበላጎ ታሪክ የሚረሳ አይደለም። እንደሚታወቀው መከላከያ አንድ ወር የአማራ ልዩ ኃይል መከላከያ ኮማንዶ፣ ሁሉም ሳይቀር ከእግረኛ እስከ ኮማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን አንድ ወር፣ ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጀነራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት ስማቸውን ነገሌን ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ያንን የማይደፈር የመሰለ ምሽግ አንድ ወር ታግለው ያልሰበሩትን የሰበረበት ጊዜ እንዳጋጣሚ ሆኖ ትላንት 15 እና 16 ነው መስከረም፣ ያ ታሪክ የተሰራው ማለት ነው። አሁንም የማይነካ እና የማይዳሰስ የመሰለውን ያንን ታሪክ ደግሞታን ማለት ነው። ሰራዊታችንና ስለዚህ የሕዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ሚኒልክዝ ይሄን ያስመሰከረበት ቀን ነው። ይችን ቀን ዳግም ሁለተኛ ጊዜ እየሰሩት ነው ማለት ነው። አሁንም ለሶስተኛም ለአራተኛ ጊዜ ይቀጥላል። ስለዚህ በያላችሁበት ድሉም ተግባሩም ከናንተ ጋር ይሁን። ጠላታችንንም እንግዲህ እኛ እውነትን ስለያዝነ እንዴት እንደሆነ እያሳየነው ነው። ውሸትን የያዘ ምን ጊዜም የምባይ ካብ ነው፣ እንዴት እየተናደ እንደሆነ ይታወቃልና፣ አርበኞች እንኳን አደረሳችሁ ለዚች ቀን፣ እየደገማችኋት ነው ያላችሁት በዚህ ከፍተኛ ኩራት ይሰማችኋን። ይህን ስታደርጉ ታዲያ ከአንድ ወታደር የሚጠበቅባችሁን መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት፣ የማንኛውም የስርዓቱ አገልጋይ የመከላከያም አድማ በተናም፣ ሚኒሻም ማንኛውም የስርዓቱ አገልጋይ የተማረከ ወታደር መግደል ለናንተም ለትግልም የሚበጅም አይደለም። እንደ ትግል እንደ ዓለም አቀፍ ሕግም ያስወቅሳንም ያስጠይቃንም እንደ ሰብአዊም ተገቢም እንዳልሆነ ከአሁን በፊት ብዙ የተማማርንባቸው ነገሮች አሉ። ያንን በጠበቀ መንገድ የማረካችሁትን ወታደር አንተ እንዲነ አንተ እንዲነ ካንተ እንዲነ የሚባል ስም አያስፈልግም። እየተቀበላችሁ ስርዓት ባለበት ማስቀመጫ ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወዳገሩ የሚሸኘው ይሸኛል፣ መቆየት ያለበት አካል ሊቆይ ይችላልና ይህን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በምትቆጣጠሩት ቦታ የምትቆጣጠረው የራስህን ከተማ ነው የራስህን ቤት ነው። ተባረህ ወጥተህበት ተሳደህ የነበረው ነው። ዘለህ ስትገባ ተቋሞችን የመንግስት መስሪያ ቤትን የህዝብ መገልገያ ናቸው፣ የስርዓቱ አይደሉም። የህዝብ መገልገያ ስለሆኑ ባንኮችን፣ ማንኛውንም መስሪያ ቤት መቆርቆር፣ መስበር፣ ምንም ነገር መነካካት ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ከአንተ የሚጠበቅ አደለም። ይሄን አደራ ላለሁኝ ማለት ነው። ህዝቡም በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረግክ ኖ ማለት እንዳለብህ መጠበቅ እንዳለብህ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው። ሌላውና የመጨረሻው ይሄ ብልጽግና ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ከሰው ቤት ገብቶ መፈተሽ፣ የሆነ ነገር ማድረግ፣ እርምጃ መውሰድ ይሄም የተከለከለ ነው። ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና ይሄንም አደራ እንላለን አጥብቀን ማለት ነው። ሌላው የመጨረሻው ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው። እኛ ተዋጊዎች ነን እንደሚታወቀው ከፍተኛ ድጋፍ ያስፈልገናል። የማረክ ነው ምርኮኛ፣ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን፣ ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ከአለው የአቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይህን የዓለም አቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው። ከዚህ የመጨረሻው የማስተላለፈው የአማራ ሕዝብ ከዚህ በኋላ የማይቀርልህን ነገ ቢመለስም ይሄ ጠላት እንደማይምርህ ይታወቃል። ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍክ ልጆችህን ከጀርባም ከጎንም ከፊትም ሆነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን። ሌላውና የመጨረሻው እንደሚታወቀው የአብይ አህመድ ልክስክስ ወታደር ወይም ልክስክስ መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው የአማራ ህዝብ እየሄዱ ያሉት ማለት ነው። ስለዚህ የአማራ ህዝብ፣ ለምን ባንክህ ይዘረፋን? ለምን ንብረትህ ይሄዳን? ይህን ከፊት ቆመህ ተኝተህ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ። ይህን ስል በግድ በጉልበት አቅምም ላይኖርህ ይችላን ይችላል አንድ ሆነህም ከተነሳ ልታስገድድ ትችላለህ። እኛ በእኛ በኩል ምንነካው፣ ምንሰብረው፣ ምንዘርፈውም አንድም ነገር የለም። ስለዚህ አሁን እንደዚህ እያደረገ ያለው የአማራን ህዝብ ባዶውን አድርጎ ለመቅረት ነገ እንደሚታወቀው በአሻጋሪ ሆኖ በጀትም በድሮንም ለመቀጥቀጥ ህዝቡንም በኢኮኖሚ ለማድቀቅ ስለሆነ መንግስት ነኝ ካለ ባንክን ተቋምን እየዘረፈ ለምን ይሄዳል? እኛም አንነካም፣ እኛም ከነካን እንደ ህዝብ ቁመህ ማውገዝ ትችላለህ። እኛም እኛ ቃል እንገባልህ አለን እየዘረፈ የሚሄደውን ሀይል ግን ማውገዝም መጠየቅም ትችላለህ። እንቢ ካለም ችግሩ ከመንግስት እንደሆነ ይህን እንደ ህዝብም ትረዳለህ። ለዓለሙ ማህበረሰብም ድምጽህን ሰሚ ባይኖርህም ታሰማለህ ማለት ነው። ስለዚህ ብትችል መንገድህን እየዘጋህ እየዘረፈ የሚሄደውን ኖ ማለት አለብህ። አቅም ካጣህም ደሞ የሚያደርገውን ገድል ማየት አለብህ። ከዚህ በተጨማሪ የአማራ ፋኖ አርበኞች በየደረሳችሁበት ቀፎ እያደረገው የሄደውን ባንክ፣ አንተ በዙሪያው ብትልከሰከስም በኛ ሊማከክ እንደማይገባው ስለማምን ማንም ሰው ይኑረውም አይኑረውም፣ ባንኮችን፣ የባንክ ጥበቃዎች ቀጥታ መሳሪያችሁን እያስቀመጣችሁ እናንተ ዙሪያውን እያስከበራችሁ መቀመጥ አለባችሁ ብዬ አስባለሁ። ማንም ሊነካችሁ የሚችል የለም። ስለዚህ ህዝብም ተዘርፈህ በመንግስት መሄድህን ማወቅ መቻል አለብህ ብዬ አስባለሁኝ ማለት ነው። አመሰግናለሁ። ኢትዮጵያ ልትገነባው ያቀደችው የኒውክሌር ኃይል ማመንጫ ምንድን ነው? ኢትዮጵያ ከጥቂት ወራት በኋላ የኒክሌር ኃይል ማመንጫ ግንባታ እንደምትጀምር ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጳጉሜ 4 2017 ዓ.ም አስታውቀዋል። የኃይል ማመንጫው የታላቁ የሕዳሴ ግድቡን የሚስተካከል ነው ያሉት ጠቅላይ ሚኒስትሩ ለሰላማዊ ዓላማ ብቻ የሚውል እንደሆነም ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት መንግስታቸው በሚቀጥሉ ስድስት ዓመታት ሊሰራቸው ያቀዳቸውን የ30 ቢሊዮን ዶላር የሚጠይቁ ግዙፍ ፕሮጀክቶች ይፋ ባደረጉበት ወቅት ነው። ጠቅላይ ሚኒስትሩ ስለ ኒኩሌር ኃይል ማመንጫው ዝርዝር መረጃ ባይጠቅሱም የኒኩሌር ኃይል ማመንጫው የመገንባት እቅድ ለኢትዮጵያ አዲስ አይደለም። የካቲት መጨረሻ 2010 ዓ.ም የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመምጣቱ ከአንድ ወር በፊት፣ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ጉብኝት ሲያደርጉ ከወቅቱ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር በኒኩሌር መርሃግብርና በሌሎች ጉዳዮች ላይ መስማማታቸው ተዘግበዋል። በ2011 ዓ.ም የሀገር ውስጥ መገናኛ ብዙሃን የኢኖቬሽንና ቴክኖሎጂ ሚኒስትር ባለስልጣናትን ዋቢ አድርገው ኢትዮጵያ በሁለት መራፍ የተከፈለ የኒውክሌር ኃይል ማዕከልና ማብላያ ጣቢያ ልትገነባ መሆኑን ዘግበዋል። ለግብርናና ና ለጤና ዘርፎች ይሆናል የተባለውን የኒውክሌር ኃይል ማመንጫ ለመገንባት ተጨባጭ እርምጃዎች ተወስደው የነበረ ሲሆን በ2012 ዓ ም ኢትዮጵያና ሩሲያ የኒውክሌር ስምምነት ተፈራርመዋል። የዚህ ስምምነት ቀጣይ አካል ነው የተባለ የኒክሊየር ፍኖተ ካርታ የኢኖቬሽን እና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሙላና የሩሲያ አውቶሞቲክ ኃይል ኮርፖሬሽን ሮሳቶም በ2015 ዓ ም ሁለተኛውን ፍኖተ ካርታ ደግሞ በ2017 ዓ ም መፈረማቸውን አስታውቀዋል የመንግስት ባለስልጣናት ኢትዮጵያ ለመገንባት ዘግይታለች ስለሚሉት የኒውክሌር ኃይል ማመንጫ እስካሁን ዝርዝር መረጃዎች አላወጡም። ይሁን እንጂ የዓለም የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ባለፉት ጥቂት ዓመታት ከአንድም ሁለት ጊዜ ስለ ኒውክሌር ኃይል ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል። ለመሆኑ ግን የኒውክሌር ኃይል ምንድን ነው? የኒኩሌር ኃይል ከከሰል አሊያም ከጋዝ እንደሚወጣ ኃይል ተመሳሳይነት አለው። ነገር ግን ሳይንሱና የማምረቻ መንገዱ ለየቅል ነው። የኒኩሌር ኃይል መሰረቱ ሰውን ጨምሮ ሁሉም ቁስ የተገነባበት አቶምስ ነው። በአጭሩ የኒክሌር ኃይል አተሞች ለሁለትና ከዚያ በላይ ተሰባብረው ወይም ኒኩለስ ሲብላሉ የሚለቁት የኃይል ነው። በመላው ዓለም ኒኩሌርን በማብላላት የኤሌክትሪክ ኃይል ማመንጨት የተለመደ መንገድ ሲሆን ተሰባብረው የተብላሉት አተሞች በሚለቁት ሙቀት የሚፈላ ውሃ እንፋሎት በመፍጠር ተርባይኖችንና ጄኔሬተሮችን በማንቀሳቀስ ኤሌክትሪክ ያመርታል። የኒኩሌር ኃይል ማመንጫ ጣቢያ ወይም ኒኩሌር ፕላንት አብላልቶ ሙቀት ለማምረት ዩራኒየም 235 የተባለውን ንጥረ ነገር እንደ ነዳጅ ይጠቀማል። ጣቢያው በውስጡም የኒውክሌር ማብላያዎችንና ሌሎች መሳሪያዎችን የያዘ ነው። ለምን ተመራጭ ሆነ? ስጋቱስ? የኒውክሌር ኃይል እንደ ሌሎች ታዳሽ ኃይሎች ሳይሆን በቀን ለ24 ሰዓታት አየር ንብረት ሁኔታ ሳይበግረው ኃይል ማመንጨት ይችላል። በአውሮፓውያኑ 1950ዎቹ አገራት የኒውክሌር ኃይል ማመንጫ ጣቢያዎች ሲያቋቁሙ የኒውክሌር ኃይል በሚሰጠው ያልተገደበ አቅም ላይ አይናቸውን ጥለውበታል። በአንድ ኪሎግራም ዩራኒየም የሚመረት የኒኩሊየር ኃይል በከሰል ከሚመረተው ኃይል በ20 ሺ ጥፍ የሚበልጥ ኃይል መሆኑ የዓለም የወደፊት የኃይል ምንጭ እንዲባል አስችሎት ነበር። ዝቅተኛ ካርቦን ልቀት ያለው የኒኩሊየር ኃይል የኃይል ፍላጎትን ለማሟላት በተለይም ከሌሎች ታዳሽ ኃይሎች በለጠ ተጨባጭ ሆኖ ይታያል። አስተማማኝ መሆኑም ተመራጭ እንዲሆን ያስችለው ሲሆን በተለይ አዲስ ትውልድ የሚባሉት የኒኩሊየር ማመንጫ ጣቢያዎች ከከሰል አሊያም ከጋዝ ማመንጫ ጣቢያዎች በበለጠ እስከ 80 ዓመት መስራት የሚችሉ ናቸው። ነገር ግን ይህ ቴክኖሎጂ የተጣለበት አይኖችን ወደ ስጋት ለመቀየር ጥቂት አስርተ ዓመታት ብቻ ነው የፈጀበት። በአውሮፓውያኑ በ1986 የተከሰተው የቸርኔቤል ኒውክለር ኃይል ማመንጫ ጣቢያ ላይ የደረሰው አደጋ በመላው አውሮፓ የራዲዮ አክቲቭ ብክለት ማሰራጨቱ በፍርሃት እንዲታይ አድርጎታል። በአውሮፓውያኑ 2011 የጃፓኑ ፉኩሺማ ማመንጫ አደጋ ደግሞ በነበረው ፍርሃት ላይ የተጨመረ ሌላ ስጋት ሲሆን ጃፓንንና ጀርመንን ጨምሮ በርካታ ሀገራት ጣቢያዎቻቸውን ዘግተው ወደ ሌሎች የኃይል ምንጮች ፊታቸውን እንዲያዞሩ አድርጓል። የደህንነት፣ የዋጋ እንዲሁም ከማመንጫው የሚወጣው የተበከለው ዝቃጭ የት ይገባል የሚል ስጋት የኃይል አብዮት በተባለው የኒኩሌር ኃይል ላይ የነበረውን ተነሳሽነት ላይ ውሃ የቸለሱ ምክንያቶች ናቸው። በዚህም የተነሳ እንደ ዓለም አቶሚክ ኃይል ኤጀንሲ መረጃ ከ2011 እስከ 2020 ባለው ዓመታት ብቻ በመላው ዓለም 49 ጊጋዋት ኃይል ታጥቷል። ይሁን እንጂ በተለይም ከቅርብ ዓመታት ወዲህ የኒውክለር ኃይልን ዳግም ለመመለስ ጥረቶች የተጀመሩ ሲሆን እንደ ማይክሮሶፍት ጉግልና አማዘኑን የመሰሉ የዓለማችን ግዙፍ የቴክኖሎጂ ተቋማት ይህንን ኃይል ለማልማት በጀት መድበዋል። የትኞቹ የአፍሪካ ሀገራት የኒክሌር ኃይል ያመነጫሉ? ከአለም ከፍተኛ የኒክሌር ኃይል በማምረት ቀዳሚው ሀገር አሜሪካ ስትሆን የኒክሌር ኃይል ከአጠቃላይ የኃይል አቅርቦቷ 19 በመቶን ይሸፍናል። ፈረንሳይ ከቻይና በመቀጠል የዓለም ሶስተኛዋ ከፍተኛ የኒክሌር ኃይል አምራች ስትሆን ከአጠቃላይ የኃይል አቅርቦቷ ስልሳ ሰባት በመቶ በላይ ኃይሏን ከኒክሌር ኃይል በማግኘት ቀዳማዊ ሀገር ናት። ከአቶሚክ ኃይል ኤጀንሲ የተገኘ መረጃ እንደሚያሳየው አሁን ላይ 33 የሚሆኑ ሀገራት የኒክሌር ኃይል ማመንጫ አላቸው። የኒክሌር ኃይል ስምምነት ከኢትዮጵያ ጋር የተፈራረመችው ሩሲያ የዓለም አራተኛ ኒክሌር ኃይል አምራች ሀገር ስትሆን 26 ማብለያ ጣቢያዎች አሏት ከ70 በመቶ በላይ የሚሆነው የዓለም የውኒክሌር ኃይል የሚመነጨው በአምስት ሀገራት ውስጥ ነው። ከዓለም ዝቅተኛ የኃይል አቅርቦት ያላት አህጉር አፍሪካ ክፍተቱን ለመሙላት ወደ ኒውክሌር ኃይል እየተራመደች ይመስላል። ደቡብ አፍሪካ የአህጉሪቱ የመጀመሪያው የውኒክሌር ኃይል ማመንጫ ያላት ሀገር ስትሆን ሁለት ጣቢያዎች አላት። ግብጽ ሁለተኛው ሀገር ለመሆን በሜዲትራንያን ባህር አቅራቢያ ኤልዳባ በተባለ አካባቢ 4.8 ጊጋዋት የሚያመነጭ የኒክለር ኃይል ማመንጫ ጣቢያ እየገነባች ነው። የኒክሌር ጣቢያ ለመገንባት ከኢትዮጵያ ጋር የተፈራረመው የሩሲያ መንግስታዊ ድርጅት ሮስ አቶም ግንባታውን እያካሄደ ሲሆን ጣቢያውን ለአስር ዓመታት እንደሚያስተዳድርም ዘገባዎች ያመላክታሉ። በአፍሪካ እያደገ ያለው የሩሲያ ተሳትፎ በርካታ ሀገራት የኒክሌር ኃይል ማመንጫዎችን ለመገንባት ዝንባሌ እንዲያድርባቸው እያደረገ ይመስላል። የሩሲያ አቶሚክ ኃይል ኮርፖሬሽን ሮስ አቶም በቅርብ ዓመታት ለናይጄሪያና ለሱዳን ኒክሌር ኃይል ልማት እቅድ መንደፉ ተዘግቧል። በሚቀጥሉት አምስት ዓመታት እንደ ጋና፣ ኡጋንዳ፣ ኬንያና ሞሮኮ ያሉ ሀገራትም የኒክሌር የኃይል ማመንጫ ጣቢያ ይገነባሉ ተብሎ ይጠበቃል። ኒክሌር ለአፍሪካ የተባለ ተሟጋች ድርጅት መስራች የሆኑት ፕሪንሰስ ሙቶምቢኒ ኢንዱስትሪያቸውን ለማሳደግ ለአፍሪካ ሀገራት ኒክሌር ፍቱን መፍትሄ ነው ብለው ያምናሉ። ምንም እንኳ ከዚህ ኃይል የሚገኘው ጥቅም ከፍተኛ ቢሆንም ጣቢያውን ለመገንባት ግን ዳጎስ ያለ ገንዘብ ይጠይቃል። ለዚህም ይመስላል በአፍሪካ አንድ ብቻ የኒክሌር ኃይል ማመንጫ በደቡብ አፍሪካ የተገነባው። የኢትዮጵያን የኒክሌር ኃይል ማመንጫ ወጪ የሩሲያ አቶሚክ ኃይል ኮርፖሬሽን እንዲሸፍን አሊያም ከሩሲያ ባንኮች ብድር ለማግኘት ንግግሮች እየተካሄደ መሆኑን የሀገር ውስጥ መገናኛ ብዙኃን ዘግበዋል።